በምስራቅ ጉራጌ ዞን ምስራቅ መስቃን ወረዳ በዘንድሮ የ2017/18 የምርት ዘመን 1730 ሄክታር ማሳ በመኸር ሰብሎች ተሸፍኗል። አብዛኛው ሰብል በኩታ ገጠም ስለመሸፈኑ የጠቆሙት የምስራቅ መስቃን ወረዳ ግብርና ጽህፈት ቤት ምክትል ኃላፊና የእርሻ ዘርፍ ኃላፊ አቶ ሁሴን ሙስጠፋ ከ1250 ሄክታር በላይ ማሳ በስንዴ አዝመራ ተሸፍኗል ብሏል። 1730 ሄክታር አካባቢ የተለያዩ የሰብል ልማት ስራዎች እየተሰሩ ይገኛሉ። ከዚህ ውስጥ ያው 1250 ሄክታር አካባቢ በስንዴ ተሸፍኗል። በክላስተር እና እንዲሁም በአርሶ አደር ደረጃ የተሸፈነበት ሁኔታ አለ። ይሄ 1730 ሄክታር አብዛኛው በክላስተር ደረጃ እየለማ ያለ ለአብነት ያህል ምርዋጭ ሶስተኛ ሁለት ሰፋፊ ክላስተሮች አሉን። ይሄ የራሳችን አርሶ አደር ግንዛቤ በመፍጠር በተናጠል ከማልማት ኩታ ገጠም አድርጎ ማልማት የልምድ ልውውጥም ለማድረግ ሌሎች ተባይና በሽታ ቁጥጥር ለማድረግ ያመች ዘንድ ምርታማነትም ከመጨመር ጋር ያለው አስተዋጽዖ ከፍተኛ በመሆኑ ወደ ክላስተር አምተን በሰፊው እየለማ ያለበት ሁኔታ አለ። የወረዳው አርሶ አደሮች ራሳቸውን በምግብ እንዲችሉ ከተረጂነት ወደ ምርታማነት ለማሸጋገር ውጤታማ ተግባራት እየተከናወኑ ናቸው። ከተረጂነት ወደ ምርታማነት ለመለወጥ ወረዳው የዘራው ስንዴ ነው። ያው ግባት በስነ ስርዓት ተጠቅመናል። ያው ስንዴው እንደምታዩት ነው እና ርጭትም አረማም በስነ ስርዓት አሳርመናል። ወረዳው በይመሮ ዋጮ ሶስተኛ ቀበሌ በ14 ሄክታር መሬት ላይ በስንዴት ሰብል ሸፍኗል። ይህም ከተረጂነት ለመላቀቅ ለዘርፉ የተሰጠው ቁርጠኝነት ማሳያ ነው በላቸው ተስፋዬ፣ በወረዳው ግብርና ጽሕፈት ቤት የአደጋ ስጋትና ቅድመ ማስጠንቀቂያ ሰብል ልማት ባለሙያ ነው። ወረዳው ሞር ከተረጂነት ወደ ምርታማነት ለመሸጋገር ፖቴንሻል ኤሪያ ነው ብሎ የመረጠው ይሄ ቦታ ነው እና ቀበሌው ባመቻቸው ቦታ ከ14 ሄክታር በላይ ከተረጂነት ወደ ምርታማነት ለመሸጋገር የስንዴ ዘር የመዝራት ስራ ተሰርቶ ቁም ነው። ይህን ይመስላል። የምስራቅ መስቃን ወረዳ ምክትል አስተዳዳሪና የግብርና ጽሕፈት ቤት ኃላፊው አቶ አለሙ ግዛው አርሶ አደሩ ከተረጂነት ወደ ምርታማነት እንዲሸጋገር ባለፈው አመት፣ ከ600 ኩንታል በላይ እህል ከሞዴል አርሶ አደሮች የማሰባሰብ ስራ ተሰርተዋል ብለዋል። በዘንድሮ አመትም ወረዳው የወል መሬትን በመጠቀም ስንዴ ማምረት ተግባር አከናውኗል ነው ተረጂ ሴፍቲኔት ተጠቃሚ ወይም ከመንግስት እጅ የሚጠብቁ በርካታ አርሶ አደሮች አሉ። እነኚህ አርሶ አደሮች አሁን ባለበት ከተረጂነት ወደ ምርታማነት ወይም ደግሞ ወደ ረጂነት እንዲመጡ አሁን ባለበት ግን ወደ 60 ኩንታልና ከዛ በላይ በዚህ ማሳይ ይጠበቃል። ሌላ ከአንድ ሺ ኩንታል በላይ ደግሞ ከአርሶ አደሩ ከኛው ወረዳችን ካሉ አርሶ አደሮች በማሰባሰብ ጠርቀምቀም ያለ መጋዘን ላይ በማከማቸት እንደዚህ አቅም የደከማቸው ደካማ የሆኑ አሮጊቶች ሽማግሌዎች ይኖራሉ። በተመሳሳይ በተለያየ ችግር ውስጥ ያሉ ሰዎችን ለመርዳት አንዱ የእቅዳችን አካል ነውና በባለቤትነት ተግባሩን እንሰራለን ብለን እናስባለን።